በፕሮግራሙ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን የልማት ክፍተቶችን ለመሙላት ሰፊ ርብርብ እየተደረገ ይገኛል ብለዋል። በጨና ወረዳ የተሰሩ ተግባራት የልማት ክፍተቶችን ለመሙላት ህዝቡ ከመንግስት ጎን ለመሆኑ ማሳያ ናቸው ብለው መሰል ተግባራትን ማስቀጠል እንደሚገባ አመላክተዋል። ይሄ ማለት ህዝቡ ከመንግስት ጎን በምን ደረጃ እየቆመ እንዳለ ባሉ የልማት ክፍተቶች የራሱን አበርክቶና አስተዋጽኦ ለማድረግ ምን ያክል ቁርጠኛ እንደሆነ በተለይም የጨና ወረዳ ህዝብ ማሳያም ተምሳሌት ነው ብሎ መውሰድ ይቻላል። በተለይ የመንገድ መሰረተ ልማት ኢኮኖሚና ማህበራዊ አገልግሎቶችን ለማሳለጥ ወሳኝ መሆኑን በመግለጽ ለዚህም በወረዳው ዋንጀሊክ ቀበሌ ነዋሪዎች ላደረጉት አስተዋጽኦ ምስጋናን አቅርበዋል። የአካባቢው አርሶ አደሮች ያገኙትን ምቹ አጋጣሚ በመጠቀም ምርትና ምርታማነትን ለማሳደግ መስራት ያስፈልጋቸዋል ሲሉ አሳስበዋል። በዚህ ቀበሌ ውስጥ ወጣቱ ግንባር ቀደም መሆን መቻል አለበት። በተለይ ዶሮዎችን፣ የወተት ከብቶችን፣ አሳዎችን ወዘተ በዛ ስር የተቀመጡ ኢኒሼቲቭዎችን ግንባር ቀደም ሆኖ ፈጻሚም ግንባር ቀደም ሆኖ ተጠቃሚ መሆን መቻል አለበት ሰው። በዚህ ደረጃ ትኩረት አድርጎ መስራት በዚህ ደረጃ ትኩረት አድርጎ መንቀሳቀስ ይገባል ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደም በወረዳው የተገነቡ ድልድዮች ከዚህ ቀደም በወንዝ ሙላት ይቸገሩ ለነበሩ የአካባቢው ነዋሪዎች እፎይታን ያስገኘ ነው ብለዋል። ዛሬ የተከናወኑ ተግባራትንም እያንዳንዳቸውን ብናይ ለህዝቡ ችግር ተደራሽ የሆኑ ናቸው። ከድልድዩ ብንነሳ ቅድም እንደተባለው አንድ በሰ ሙሉ በሙሉ ይሞት የነበረ ነው። ተማሪዎች ትምህርት መማር የማይችሉበት አጋጣሚ ነው ያለው። ዛሬ ድልድዩ በመሰራቱ ከዚህ በኋላ ይህን ሞት ማናስተናግድበት ሁኔታ ይኖራል ማለት ነው። ትልቅ ረፍት ነው የተገኘው። በቀላሉ መንቀሳቀስ የሚቻልበት ሁኔታ ነው ያለው። የጭታ አካባቢ ነዋሪዎች በዚህ አጋጣሚ ችግራቸው የተፈታበት ሁኔታ ነው ያለው። ለዚህ ተግባር የተለያዩ አካላት ድጋፍ ማድረጋቸውን በመግለጽ በተለይ የኤፍኤስአርፒ ፕሮጀክት የሚያስመሰግን ተግባር ማከናወኑን አንስተዋልም። በወረዳው ከተመረቁ ፕሮጀክቶች መካከል የካርኩይ መስኖ ልማት አንዱ መሆኑን ያስታወሱት አቶ እንዳሻው ይህ ልማት በአመት ሶስት ጊዜ የማምረት ውጥንን ከግብ ለማድረስ ትልቅ እገዛ ይኖረዋል ብለዋል። በተጨማሪም የተመረቀው ሞዴል ፋርማሲም እንዲሁም ማህበረሰቡ መድኃኒት በተመጣጣኝ ዋጋ እንዲያገኝ ትልቅ እገዛ የሚኖረውና የመልካም አስተዳደር ችግሮችን የሚያስቀር ይሆናል። ብለዋንም ህዝቡን ማስተባበር ከተቻለ ከዚህ በላይ ሌሎች ተግባራትን ማከናወን የሚቻል መሆኑን ከጦረች ዋንጀሊ የአስር ነጥብ ሁለት ኪሎ ሜትር መንገድ በብዙ አስተምሩናል ብለዋል። ከዚህ ተግባር በኋላ በተያዘው ዓመት ብቻ ከ150 ሚሊዮን ብር በላይ ከማህበረሰቡ በተሰበሰበ ገንዘብ ሌሎች የመንገድ መሠረተ ልማቶችን መስራት ተችሏል ብለዋል። የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም የማህበረሰቡን የመልካም አስተዳደር ችግሮች ሊፈቱ በሚችሉ ተግባራት ላይ በማተኮር በርካታ ስራዎች ሲሰሩ መቆየታቸውን አንስተዋል። ህዝቡን በማስተባበር እንዲሁም በመንግስትና መንግስታዊ ባልሆኑ ድርጅቶች ድጋፍ በወረዳው የዘመናት ጥያቄ ሆነው የቆዩ የልማትና የመልካም አስተዳደር ችግሮች እየተፈቱ ይገኛል ብለዋል። እንደምታወቀው የሀገራችን ብልጽግና ለማረጋገጥ በብልጽግና ፓርቲ የሚመራው መንግስት በየደረጃው የአጭር ጊዜ የመካከለኛና የረጅም ጊዜ እቅዶችን በመንደፍ ሰፊ እንቅስቃሴ እየተደረገ የሚገኝ ሲሆን እቅዱን ለማሳካት በሚደረገው ጥረት ውስጥ ወረዳችንም የራሱን ድርሻ ለመወጣት እየተጋ ይገኛል። በመሆኑም እነሆ ዛሬ በይፋ እያስመረቅን የምንገኘው ዘጠኝ ፕሮጀክቶች ገንብተን በመጨረስ ለምረቃ በማብቃታችን የተሰማኝን ልባዊ ደስታና ሀሴት ለመግለጽ ቃላቶች ያጥሩኛል። የጪታ አነስተኛ ድልድይ፣ የዳዊ መስኖና አነስተኛ ድልድይ፣ የዋቻ የመጀመሪያ ደረጃ ሆስፒታል፣ የሞዴል ፋርማሲና ጽኑ ህሙማን ማገገሚያ ማዕከል ከጦረች ዋንጀሊ የ10 ነጥብ 2 ኪሎ ሜትር መንገድ ከተመረቁ ዘጠኝ ፕሮጀክቶች ተጠቃሾች መሆናቸውን አቶ ተረፈ ገልጸዋል። ፕሮጀክቶቹ ከ94 ሚሊዮን ብር በላይ ወጪ የተደረገባቸው መሆኑን ያነሱት ዋና አስተዳዳሪው ለተግባራዊነታቸው የበኩላቸውን አስተዋጽኦ ላበረከቱ አካላት ምስጋናን አቅርበዋል።